ሰላም፣ ሰላም እንዴት ናችሁ? በዚህ ቪዲዮ አንድ ኢትዮጵያ ውስጥ በጣም የተለመደ ችግርና ሁሉም ሰው የሚቸግርበት ችግር አለ። ይህንን ችግር እንዴት መፍታት እንደምንችል አሳያችኋለሁ ማለት ነው። ችግሩ ምንድን ነው? የኦንላይን ክፍያ የኦንላይን ክፍያን በተመለከተ ነው። እንደምታውቁት ኢትዮጵያ ውስጥ ሁነን የተለያዩ ክፍያዎችን መክፈል ስንሞክር መክፈል የሚቻለው በዶላር ስለሆነ ኢትዮጵያ ውስጥ ሆኖ ደግሞ በዶላር መክፈል አስቸጋሪ ስለሆነ አይቻልም ማለት ነው። ሁሉም ሰው ይቸግራል። እቃዎችን ከአማዞን ከአሊ ኤክስፕረስ ከአሊባባ የሚባሉ ዌብሳይቶች መግዛት ብንፈልግ ለምሳሌ እነዚህ ዌብሳይቶች ክፍያ የሚጠይቁት በዶላር ስለሆነ እና ኢትዮጵያ ውስጥ የዶላር የመክፈያ ዘዴ ስለሌለ በጣም አስቸጋሪ ነው። ሁላችንም እየተቸገኑ ነው ማለት ነው። እንዴት ነው መክፈል የሚቻለው? ያው ክፍያ እንደሚታወቀው አንድም በባንክ ነው። በባንክ ደግሞ ኢትዮጵያ ውስጥ በዶላር ክፍያ ለመክፈል ኦልሞስት በጣም አይቻልም ማለት ይቻላል። ሌላ እነዚህ ኢንተርናሽናል የሆኑ የመክፈያ ዘዴዎች አሉ፣ እንደ ፔፓል፣ ማስተር ጋርድ፣ ቪዛ ካርድ የሚባሉ ማለት ነው። እነዚህንም ተጠቅመን ክፍያ ለመክፈል በጣም አስቸጋሪ ነው። ምክንያቱም እነዚህ ኢንተርናሽናል የሆኑ የመክፈያ ዘዴዎች ኢትዮጵያ ውስጥ አይሰሩም። ፔፓልን ብንወስድ ለምሳሌ ፔፓል አይሰራም። በጣም አስቸጋሪ ነው ኢትዮጵያ ውስጥ ሁነን የፔፓል አካውንት ለመክፈት ማስተር ካርድ እና ቪዛ ካርድም እንደዛው ነው ማለት ነው። በዚህ ቪዲዮ ምንድን ነው የማሳያችሁ የክሪፕቶከረንሲ ኤክስቼንጅ ፕላትፎርሞችን ወይም ደግሞ ክሪፕቶከረንሲን በመጠቀም እንዴት አድርገን ቪዛ ካርድ ወይም ማስተር ካርድ አግኝተን ክፍያዎችን መክፈል እንደምንችል ነው ማለት ነው። በእርግጠኝነት ብዙዎቻችን ተቸግረናል እና ክፍያዎችን መክፈል የተቸገርን ኢትዮጵያ ውስጥ ሆነን ይህንን ቪዲዮ ብናይ በጣም ይጠቅመናል ማለት ነው። እኔም ስለተጠቀምኩበት ብዙ ጊዜ ነው የምንድነው የማደርገው አንድ ችግር ከገጠመኝና ያንን ችግር ከፈታሁት ሶሉሽን ካገኘሁለት ሌሎችም ሰዎች ይቸገሩበታል ብዬ ስለማስብ ልክ እኔ እንደተቸገርኩት እንዳይቸገሩ ሸር አረጋለሁ ማለት ነው። ስለዚህ የዚህ ቪዲዮ ዓላማ ይሄ ነው። ቪዲዮውን እዩት፣ ይጠቅማቸዋል። በእርግጠኝነት በጣም ጠቃሚ ቪዲዮ ነው። ቪዲዮውን አይታችሁ ከወደዳችሁ ደግሞ እና ከተጠቀማችሁበት ሌሎች ሰዎች ምን እንዲጠቀሙበት ቻናሉንም ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሸር አድርጉ። አመሰግናለሁ። ወደ ቪዲዮው እንሄዳለን ማለት ነው። በዚህ ቪዲዮ የምናየው የትኛውን የክሪፕቶ ከረንሲ ኤክስቼንጅ ፕላትፎርም ነው? ባይቢት ባይቢት የሚባል ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። ይሄ የክሪፕቶ ከረንሲ ኮንሴፕቱ ካላችሁ ባይቢት በጣም ትልቅ በዓለማችን በጣም ትልቅ ፕላትፎርም ስለሆነ ታውቁታላችሁ። ስለዚህ ባይቢት የባይቢት አካውንት ከከፈትና ባይቢት አካውንታችንን ቬሪፋይ ካደረግ ባይቢት በነፃ ቪዛ ካርድ ወይም ማስተር ካርድ ይሰጠናል ማለት ነው። ኦፍኮርስ ባይቢታችንን በቬሪፋይ ቬሪፋይ ማድረግ አለብን። ቬሪፋይ ካደረግን በኋላ አክቲቬት ማድረግ መቻል አለብን ማለት ነው ቪዛ ካርዳችንን። በነገራችን ላይ ሁሉም የክሪፕቶ ከረንሲ ኤክስቼንጅ ፕላትፎርሞች ቪዛ ካርድ እና ማስተር ካርድ አይሰጡም፣ አገልግሎት አይሰጡም። እኔ ካየኋቸው አሁን ኢትዮጵያ ውስጥ ከሚሰሩ ፕላትፎርሞች ማስተር ካርድ ወይም የቪዛ ካርድ አገልግሎት የሚሰጥ በእኔ እስካሁን ባለኝ እውቀት ባይቢት ነው። ስለዚህ ባይቢት ቪዛ ወይም ማስተር ካርዳችንን አክቲቬት እናደርጋለን ማለት ነው። እኔ ኦልሬዲ አክቲቬት ስላደረግኩት በቀጥታ ወደ ቪዛ ካርዱ ነው የምንሄደው ማለት ነው። የት ላይ ላይ ነው የምናገኘው? ይህንን የኔ ቪዛ ካርድ ነው የሰጠኝ ባይቢት። ልክ እንደምታዩት ምን ሁለት ፊቸሮች አሉ። ይሄ ላይት የሚባልና ፕሮ ላይ እናደርገዋለን። ፕሮ ላይ ካደረግን በኋላ እዚህ በስተቀኝ ቦተም ላይ እዚህ እንደምታዩት አሴት የምትላለች ይችን ስንነካት እንደዚህ ይመጣልናል። እዚህ እንደምታዩት ይቺ ቪዛ ምትል ታያላችሁ። እኔ በይቢት የሰጠኝ ቪዛ ካርድ ነች ማለት ነው። እንደዚህ ከመጣልን በኋላ በቀጥታ ምን እንነካለን? እችን ቪዛ የምትለዋን እንነካለን ማለት ነው። ስንነካ ልክ እንደዚህ ይመጣልናል። ልክ እንደዚህ ከመጣልን በኋላ እዚህ ላይ እንደምታዩት እዚች ቀስቷ የምታመለክትበት ላይ እዚህ ስንነካት ልክ እንደዚህ ያመጣል። እንደዚህ ያመጣልናል ማለት ነው። ይህንን ያው ዲቴሉን ለማየት ነው። ያው ሴኪርድ ነው፣ ዝም ብለን ማየት አንችልም። ጉግል አውተንትኬተር ይጠይቀኛል። ጉግል አውቶንቲኬተር ይሄ የሴኪሪቲ ቬሪፊኬሽን ነው። ክፍያ በምንከፍልበት ጊዜ ያሳያችኋለሁ፣ እንዴት ነው የምንጠቀሙ ማለት ነው። አሁን በመጀመሪያ ሪቻርጅ ማድረግ አለብን። እንግዲህ እዚህ ቪዛ ካርዳችን ላይ ገንዘብ ከሌለን ሪቻርጅ ማድረግ አለብን ማለት ነው። ሪቻርጅ የምናደርገው እንዴት ነው? እዚህ ጋ እንደምታዩት ቶፕ አፕ ምትላለች። ቶፕ አፕ ማለት ሪቻርጅ ማለት ነው። ይህቺን ቶፕ አፕ የምትለዋን ስንነካ ልክ እነዚህን ኦፕሽኖች ያመጣልናል ማለት ነው። ዲፖዚት ክሪፕቶ፣ ሪሲቭ ፍሮም ባይቢት ዩዘር ፒቱፒ ትሬደር የሚሉ ይ ዊዝ ኢቲቢ ፍሮም ቪዛ ማስተር ካርድ የሚለው አሉ። ይሄ ዲፖዚት ክሪፕቶ ማለት ምንድን ነው? ከማንኛውም የክሪፕቶ ከረንሲ ኤክስቼንጅ ፕላትፎርም ሊሆን ይችላል፣ ዋሌት ሊሆን ይችላል። ክሪፕቶከረንሲ ከረንሲ ካለን በዚህ ክሪፕቶ ዲፖዚት ማድረግ እንችላለን፣ ወደ ካርዳችን ማለት ነው። በነገራችን ላይ ይሄ ባይቢት የሚሰጠን ቨርቹዋል ካርድ ነው እንጂ ይሄ ፊዚካል ካርድ አይደለም ስለዚህ ሁለተኛው ምንድን ነው ሪሲቭ ፍሮም ባይቢት ዩዘር ይላል ይሄ ደግሞ ከሌላ ባይቢት ዩዘር ማምጣት ከፈለግን ትራንስፈር አድርገን ማምጣት ከፈለግን ይህንን እንጠቀማለን ማለት ነው የፒቱፒ ማለት ደግሞ ምንድን ነው ሎካል ከረንሲዎችን በመጠቀም በእኛ ኬዝ ለምሳሌ ብር ኦልሬዲዝ ጋ ኢቲቪ ይላል ብር በመጠቀም ፒቱፒ ትሬድ ከሚያደርጉ ሰዎች ገዝተን በብር ዲፖዚት የምናደርግበት መንገድ ነው ማለት ነው። ባይ ዊዝ ኢቲቢ ቪዛ ማስተርካርድ፣ ማለትም ከቪዛ እና ማስተርካርድ ካላቸው ሰዎች ማምጣት ከፈለግ ነው ማለት ነው። አሁን እኔ የትኛውን ነው የምጠቀመው? ዲፖዚት ክሪፕቶ የሚለውን ኦልሬዲ እኔ ክሪፕቶ ስላለኝ ዲፖዚት ክሪፕቶ የሚለውን እጠቀማለሁ። እችን ስነካት ምን ያመጣልኛል? ልክ እንደዚህ ያመጣልኛል። ስለዚህ ሲያመጣልን ምንድ ነው የምታደርጉት? እዚህ ጋር ሰርች የምትለዋ ላይ ዩኤስዲቲ ብለን እንጽፋለን። ዩስዲቲ ብለን ስንጽፍ ልክ እንደዚህ ዩስዲቲ ይመጣልናል። የመጀመሪያችን ዩስዲቲ፣ ቲዘር ዩስዲቲ የምትለዋን እንመርጣለን ማለት ነው። ልክ እንደዚህ ይመጣልናል። ከዛ ቹዝ ቼን ታይፕ ይላል ወይም ደግሞ አንዳንድ ቦታ ላይ ኔትወርክ የሚል ታገኙ ትችላላችሁ። ምን ማለት ነው ኒዎች እነዚህ ክሪፕቶ ከረንሲ ትራንስፈር የሚደረግበት ኔትወርኮች አሉ ወይም ቻይኖች፣ እና ከነዚህ ክሪፕቶ ከረንሲ ወይም ዩኤስዲቲ ትራንስፈር አድገን ከምናመጣበት ፕላትፎርም ጋር ማች የሚያደርግ እንመርጣለን ማለት ነው። አሁን እኔ ዩኤስዲቲ ስለሆነ ብዙ ጊዜ ዩኤስዲቲ ለዩኤስዲቲ በጣም ቺፕ እና በጣም ኮመን የሆነው ትሮን ወይም ቲያርሲ ሃያ የሚባለው ነው ማለት ነው። እችን እንመርጣለን ማለት ነው። እችን ከመረጥን በኋላ ልክ እንደዚህ ይመጣልናል። በሁለት መልኩ መጠቀም እንችላለን። አሁን ይህንን እስካን ማድረግ እንችላለን ይህን ኪር ኮድ ወር ደግሞ እዚህ እችን ዋሌት አዲስ ኮፒ አድርገን ወዴት እንሄዳለን ማለት ነው ትራንስፈር የምናደርግበት ወይም ውዝዶ አድርገን ወደ ካርዳችን የምንልክበት ላይ ፕላትፎርም ላይ እንሄዳለን ማለት ነው። አሁን እኔ የኛው ሁለተኛው መንገድ ነው የምጠቀመው። ይችን ስነካት ኮፒ ይሆንልኛል ማለት ነው። ይው ኮፒ ሰክሰስፉል ያለኝ። ከዚህ በኋላ መርሳት የሌለባችሁ ነገር አሁን እዚህ ይቺ ዋሌት አድረስ የምንድናት የቲአርሲ ወይም የትሮን ወይም ቲአርሲ እዚያም ሂጄ ዊዝድሮ አድርጌ ማመጣበት ላይ ቲአርሲ ኔትወርክ ትሮን ወይም ቲአርሲ ሀያ ምትለዋን መምረጥ አለብኝ ማለት ነው። አለበለዛ ክሪፕቶከረንሲ መድረስ አይችልም፣ ባክኖ ነው የሚቀረው ማለት ነው። ወደዚህም መግባት አይችልም፣ ወደዛም አይመለስም። ስለዚህ በጣም ጥንቃቄ ማድረግ አለብን። አሁን በቀጥታ ወደ ትሄዳለሁ። እኔ ዊዝድሮ አርጌ ወደ ማመጣበት ፕላትፎርም እሄዳለሁ ባይናንስ ነው። እኔ አሁን ዊዝድሮ አርጌ ማምጣት ባይናንስን ሁላችሁም ታውቁታላችሁ። ባይናንስ ማታውቁ ካላችሁ በጣም በዓለማችን ትልቁ የክሪፕቶ ከረንሲ ኤክስቼንጅ ፕላትፎርም ባይናንስ ነው። አሁን ባለኝ መረጃ ማለት ነው። ስለዚህ ባይናንስ አካውንት የሌላችሁ ሰዎች ባይናንስ አካውንት ቢኖራችሁ በጣም ጥሩ ነው። የሌላችሁና እንዴት መክፈት እንዳለባችሁ የማታውቁ ካላችሁ በሌላ ቪዲዮ ላሳያቸው እችላለሁ። ስለዚህ አሁን እንዴት ነው የማደርገው? አሁንም እዚህ ጋ እዚህ ጋ በቀኝ ኮርነር ላይ አሴት የምትለው መጥች ነካለሁ አሴት የምትለውን ስነካ በቀጥታ ልክ እንደዚህ ነው የሚመጣልኝ። ከዛ ስፖርት ላይ ሄዳለሁ ማለት ነው። እናንተ ከፈለጋችሁ ፈንዲንግ ላይ ልታስቀምጡ ትችላላችሁ፣ ስፖርት ላይ ልታስቀምጡ ትችላላችሁ። እነዚህ ገንዘብ የምናስቀምጥባቸው ዋሌቶች ናቸው ማለት ነው። ከዛ ምን አደርጋለሁ እዚህ አድፈንድስ እዚህ ጋ እንደምታዩት አድፈን ሴንድ ትራንስፈር የሚለዋል። እኔ አሁን እኛ የምንጠቀመው የትኛውን ነው ሴንድ የምትለዋል ማለት ነው። ሴንድ የምትለዋል ስነካ ልክ እንደዚህ ይመጣል ማለት ነው። ከዛ ሴንድ ቱ ባይናንስ ዩዘርስ፣ ሴንድ ኦንቸን ዊትድሮ፣ ሴንድ ቱ ፒቱፒ ትሬዲንግ የሚሉ ይመጣሉ። እኛ የቱን እንመርጣለን? ኦንቼን ዊዝድሮው የሚለውን እንመርጣለን ማለት ነው። ልክ እንደዚህ ይመጣልናል ማለት ነው። ከዛ ምንድን ነው ሴሌክት ኮይን ይላል። እኛ አሁን እዛ ባይቢት አካውንታችን ላይ ዩኤስዲቲ ስለመረጥን እና የዩኤስዲቲ ኔትወርክ ዋሌት አድሬስ ስለሆነ የመረጥነው እዚህ ልክ እንደዚህ እዚህም ሰርች ላይ መጠን ዩኤስዲቲ ብለን እንጽፋለን። ልክ እንደዚህ ይመጣል። ከዚህ በኋላ ልክ ምንድን ነው አድሬሳችን እናስገባለን። ቅድም ኮፒ ያደረግናትን አድሬስ እዚህ አምጥተን ፔስት እናደርጋታለን ማለት ነው። ፔስት ከዛ ኔትወርክ ወይም ቼን ያልነውን ማለት ነው እዛ ቪዛ ካርዱ ላይ ቼይን ብለን እንትን ያደረግነው ምንድን ነው የመረጥነው፣ መርሳት የሌለባቸው ተመሳሳይ ኔትወርክ መሆን አለበት። ትሮን ነው እዛ የመረጥነው እዚህም ትሮን ነው ማለት ነው። ቲአርክስ ትሮን ወይም ቲአርስ ያያላል። ይችን የመጀመሪያዋን እንመርጣለን ማለት ነው። ከዛ አማውንት የሚላል እዚህ ጋር አማውንት ትላለች በነገራችን ላይ ሚኒመም ውዝድሮ ማድረግ የምንችለው አስር ዩስዲቲ ነው። ትሮንን ስንጠቀም ደግሞ አሁንም ለኔትወርክ ወይም ትራንስፈር ፊስ እንትን እንከፍላለን ማለት ነው። አንድ ዩስዲቲ እንከፍላለን። ስለዚህ እኔ አሁን መክፈል የፈለግኩት ወይም ትራንስፈር ውዝድሮ ማድረግ የፈለግኩት ስልሳ ሁለት ዩስዲቲ ነው። ስልሳ ሁለት ከሆነ ስልሳ ሶስት ብዬ ነው እዚህ ጋር የምጽፈው ማለት ነው። ምክንያቱም አንድ ዩኤስዲቲ ለትራንስፈር ፊ ስለምከፍል ስልሳ ሁለት እንዲደርስልኝ ከፈለኩኝ አሁን ምንድነው ማደርገው፣ ስልሳ ሶስት ብዬ ጽፋለሁ። ኦልሞስት እዚህ ጋር እንደምታዩት እዚህ ታች ላይ ስልሳ ሁለት ዩኤስዲቲ ይላል ማለት ነው። ስልሳ ሁለት ዩኤስዲቲ የምትላለች ከዛ በኋላ ምንድነው ማደርገው ቀጣይ እዚህ ዊዝድሮ ምትላለች በቀስ ቀስቱ ያረፈባት፣ ዊዝድሮ ትላለች። ዊዝድሮ የምትለዋል እነካለሁ ማለት ነው። ከዛ ኮንፊርም ምትላለች። ኮንፊርም የምትለዋን እችን አሁን እነካለሁ ማለት ነው። ልክ እንደዚህ ይመጣልኛል። ከዚህ በኋላ ዊዝድሮ ሳደርግ እንደ ቬሪፊኬሽን አውተንቲኬተር ጉግል አውተንቲኬተር አፕ አለኝ። ይሄንን ቀድማችሁ ነው ሴት የምታደርጉት ማለት ነው። ይሄ ጉግል አውተንቲኬተር ምንድን ነው? ዊዝዶ ስታደርጉ በእያንዳንዱ ዊዝዶ በምታደርጉበት ታይም ይጠይቃቸዋል ማለት ነው። ስለዚህ አሁን ወደ ጉግል አውተንቲኬተር ይሄድና ዋን ታይም ፓስወርድ ይሰጠኛል። አምጥቼ ምን እንደማደርገው ፔስት አድርጋታለሁ ማለት ነው። ወደ ጉግል አውተንቲኬተር ሄዳለሁ። ስለዚህ ይሄ ጉግል አውተንቲኬተር በነገራችን ላይ ለእናንተ አይታያችሁ። ምክንያቱም ለሴኩሪቲ ፐርፐስ ሲባል ባይናንስ ወይም ጉግል አውተንቲኬተር ራሱ መቅረጽ አይቻልም። ብላንክ ሆኖ ነው የሚታያችሁ። ሄዱና ባይናንስ የምትለዋው ላይ ስትነኳት ጫን ስታረጉት ኮፒ ያደርግላችኋል። አምጥተን ከዛ እዚች ላይ እዚች ላይ ፔስት እናደርጋታለን። ፔስት የምትላለች ች ላይ ፔስት እንላታለን። ፔስት ስናደርግ ልክ እንደዚህ ያመጣላችኋል። ዊዝድዋል ፕሮሰሲንግ ይላል ማለት ነው። ከዛ እዚህ ከፈለጋችሁ እዚህ ላይ የመጣችሁ ቪው ሂስትሪ የሚለውን ትነኩታላችሁ፣ ያሳየናል። አሁን ፕሮሰሲንግ እያለ ነው የተወሰነ አንድ ሁለት ሶስት ደቂቃ ወይም ከዛ በታች የሚሆን ይችላል እንደ ኔትወርኩ ፍጥነት ሊቆይ ይችላል። እንጠብቀዋለን ማለት ነው። አሁን ይሄ የዩኤስዲቲ እዛ ባይ ቢት ቪዛ ካርድ ላይ ሲገባ ኢሚዲየትሊ ወደ ምንድን ነው የሚቀየረው? ማለት ነው ወደ ዶላር ነው የሚቀየረው ማለት ነው። በነገራችን ላይ ማወቅ ያለባችሁ ነገር ዋንስ ቪዛችሁ ቪዛ ወይም ማስተር ካርዳችሁ ላይ ዲፖዚት ካደረጋችሁት መልሳችሁ ወደ ክሪፕቶ ከረንሲ መቀየር አትችሉም። ይህን ጥንቃቄ ማድረግ አለባችሁ። መክፈል የምትችሉትን አማውንት ብቻ ነው ወደዛ መላክ ያለባችሁ ማለት ነው። እስካሁን ፕሮሰሲንግ እያለ ነው። ስቲል አልጨረሰም ማለት ነው። እንጠብቀዋለን ለተወሰነ ደቂቃ። እንደዚህ ቸክ እያደረግ ነው ማለት ነው። እንጠብቀዋለን ተወሰነ ደቂቃ ሊቆይ ይችላል።

መድረስ አለመድረሱ ነው ቼክ አርጋለሁ ማለት ነው። በእርግጠኝነት ይደርሳል። አዎ፣ አሁን እንደምታዩት በቀጥታ መጡ፣ በቀጥታ መጡ። 61 ነጥብ አንድ አራት ዩስዲ ይላል ማለት ነው። ትንሽ 62 ነበረ ወደ ዩስዲ ሲቀየር ወደ ዩኤስዲ ይሆናል ማለት ነው። ከዚህ በኋላ የምትፈልጉትን ክፍያ ማለት ነው በዚህ መክፈል እንችላለን ማለት ነው። ኦኬ እኔም አሁን አንድ ዩኒቨርሲቲ አፕላይ ያደረግኩ ስለሆነ አፕሊኬሽን ፊ ጠይቀውኛል። አፕሊኬሽን ፊውን አሁን እከፍላለሁ ማለት ነው። እንዴት አርጌ እንደምከፍል አሳያችኋለሁ። ተከታተሉ። አሁን ደግሞ እንዴት ቪዛ ካርዴን ተጠቅሜ ክፍያ መክፈል እንደምችል አሳያችኋለሁ ማለት ነው። እንደነገርኳችሁ ያው አንድ ዩኒቨርሲቲ ላይ አፕላይ እያደረግኩ ነው። ዩኒቨርሲቲው አፕሊኬሽን ፊ ስለጠየቀኝ ባይቢት የተሰጠውትን ቪዛ ካርድ ተጠቅሜ ስከፍል አሳያችኋለሁ ማለት ነው። አሁን ዩኒቨርሲቲው ዌብሳይት ላይ ነው ያለሁት እዚህ ሰብሚት ፎርም ምትላለች እዚህ በአረንጓዴ ታች ላይ እየተጻፈች አሁን እሷን ነካና ወደ ክፍያ በቀጥታ ይወስደኛል ማለት ነው። እዚህ የሚጠይቀኝም በሙሉ ሞላለው። ከዚ በፊት ያለውን ዲቴልም ያሞልቻለሁ። እዚህ አሁን ዲክላሬሽን ዲክሌር አድርግ ነው የሚለኝ። ከዛ አስፈላጊ የሆኑ ነገሮችን በሙሉ ሞላለው። እዚህ ቪዛ ኦር ማስተርካርድ ምትለዋ ወረድ ብላም ፔመንት ሲስተም የምትላለች እችን ቪዛ ኦር ማስተር ካርድ ፔመንት ለዋለሁ ማለት ነው። ከዛ በቀጥታ አሁንም እዚህ ሰብሚት ፎርም ሰብሚት የምትላለች ልክ እንደዚህ ሲመጣ ኦኬ ለዋለሁ ጠብቀዋለሁ ማለት ነው። በቀጥታ ወደ ክፍያ እየወሰደኝ ነው። ኦኬ ሶ እንግዲህ 450 የሆንግ ኮንግ ዶላር ነው ምከፍለው። መርቻንት ይላል፣ ኤችኬ ባፕቲስት ዩኒቨርሲቲ። ከዛ ምንድነው የሚለው እዚህ ፕረስ ዮር ፔመንት ሜትድ ቱ ፔይ ይላል። አሁን እኔ ቪዛ ስላለኝ ቪዛ የምትለዋን ፕረስ አደርጋለሁ ማለት ነው። ኦኬ ከዚህ በኋላ እንግዲህ ካርድ ኢንፎርሜሽን ይላል። በቀጥታ እነዚህ የት ነው የምናገኛቸው? ይህ ካርዱ ላይ ነው የምናገኛቸው ማለት ነው። አሁን ወደ ትሄዳለው እነዚህ መረጃዎች ለማግኘት ወደ ባይ ቢት ጄ ካርዱ ላይ ያሉ ኢንፎርሜሽኖችን ወስዳለሁ ማለት ነው። ኦኬ ያው ከዚህ በፊት እንዳሳየዋችሁ እዚሁ አሴት የምትለው አላይ ገብተን ነው የምናገኝ ማለት ነው። እዚያ ሴት የምትለዋን ስንነካ ቀጥታ ቪዛ የሚል ይመጣልናል። ከዛ እችን ቪዛ የምትለዋን እች ላይ ፕረስ ስናደርግ ወደ ካርዱ ይወስድናል ማለት ነው። ኦኬ ሶ አሁን ዚ ዚች ክላ ቀስቷ የምታመልክቷ ላይ ስንነካ ቀጥታ ወደ ካርዱ ነው። አሁን የካርዱ ኢንፎርሜሽን ዚህ ሂድን ነው። ያው ለሴኪሪቲ ፐርፐዝ ነው። እችን ስንነካ ጉግል አውተንቲኬትር ይጠይቀኛል ማለት ነው። አሁን ይሄ ለሴኪሪቲ ነው፣ ያው ማንም እንዳያየው ማለት ነው። አሁን ጉግል አውተንቲኬትር ጋር ይሄድና ዋን ታይም ፓስወርድ ይሰጠኛል። እሷን ሳስገባለት ያሳየኛል ማለት ነው። እንደሚታወቀው ይሄ ጉግል አውተንቲኬተር ለእናንተ አይተያችሁም። ቁጥር ሆኖ ነው በቃ ጀስ አስገባ መረጃ በሙሉ ይመጣልኛል ማለት ነው። ይህን መረጃ በነገራችን ላይ ለሰው ማሳየት የለባችሁም በጣም ፕራይቬት ስለሆነ የራሳችሁ ብቻ ነው ማለት ነው። ይህንን ካሳያችሁ ያው ገንዘባችሁ ይዘረፋል ገንዘብ ካላችሁ ማለት ነው። ሶ አሁን ይህን እሞላለሁ ማለት ነው። ካርድ ነምበር፣ ካርድ ሆልደር ኔም፣ ኤክስፓይሪ ዴት፣ ሲቪሲ የሚሉ ሁሉንም እዛ ሄጄ እሞላለሁ ማለት ነው እነዚህ አሁን በጥንቃቄ ይህንን እንሞላዋለን ማለት ነው። ማንዋሌ አሁን እንሞላዋለን። ኦኬ፣ ስለዚህ አሁን እሞላለሁ። እዚህ ክሬዲት ካርድ ነምበር የሚለውን ሞላለሁ ማለት ነው መጀመሪያ እጨርሻለሁ። ከዛ ኤክስፓይሪ ዴት እሞላለሁ ካርዱ ላይ ያለውን ማለት ነው እያየሁ። ኦኬ ከዛ ካርድ ቬሪፊኬሽን ነምበር ነገራችን ላይ እንደነገርኳችሁ ይህንን በጣም ፕራይቬት ነው፣ ማሳየት የለባችሁም። ከዛ ኔም ኦን ካርድ ኢሜል አድሬስ እና ፎን ነምበር ይህንን ሞልተን ከጨረስቱ በኋላ እንግዲህ እዚህ ፔ ነው የሚላለ ፔ ነው የሚለውን እንነካለን ማለት ነው። ኦኬ አሁን እቺን ኮድ ኮፒ አድርጌ ወስጄ እዛች ፔስት አረጋታለሁ ማለት ነው። ባይቢት ኦሬዲ ልኮልኛል። አሁን ሰብሚት ትለዋለው ማለት ነው። ጨርሻለሁ ማለት ነው፣ ክፍያ ጨርሻለሁ። በዚህ መልኩ እንግዲህ ያው ማንኛውንም ክፍያ መክፈል ትችላላችሁ ማለት ነው። ስለተከታተላችሁኝ አመሰግናለሁ። ቻናሌን ሰብስክራይብ በማድረግ እና እንዲሁም ቪዲዮውን ከወደዳችሁት ለሌሎች እንዲጠቀሙበት ላይክ በማድረግ ሼር በማድረግ ተባበሩኝ። አመሰግናለሁ። ቻናሉን ተቀላቀሉ። በተለይ ደግሞ የክሪፕቶከረንሲ ስለ ክሪፕቶከረንሲ ማወቅ የምትፈልጉ ክሪፕቶከረንሲ ትሬድ ማድረግ የምትፈልጉ ስለ ባይናንስ ስለ ባይቢት አጠቃቀም ማወቅ የምትፈልጉ ተከታታይ ቪዲዮዎችን ስለምሰራ ቻናሉን ሰብስክራይብ አርጉና ተከታተሉኝ ማለት ነው። አመሰግናለሁ።